ሰላም ጤነስ ላይ ተከበራችሁ ተመልካችና አድማጮች ለዛሬ እንግዲህ በትናንትናው ሲዛወር የነበረውን መረጃ አጠናክሬ ተመልሸበታለሁኝ። እንዲሁም መንግሥት ያቀርብላቸውን የሰላም ጥሪ ተቀብለው እየገቡ አሉ ይህን ጉዳዮች የምንዳስስ ይሆናል ከዚህ ጋር የይዘን ወደ ቀዳሚያችን መረጃ ቀጥታ የምናልፍ ይሆናል በደቡብ ወሎ ዞን እንግዲህ አበበ ፈንታውን ተብሎ የሚታወቀው ልጅ የሰውን ልጅ እንግዲህ እንዳገዳጁንና ጆሮን ሲከተክት የሚመለከት መረጃ ወጥቷል ይህም በተመለከተ ብዙዎች የተለያየ መላምት ዘው ብቅ እያሉ ይገኛሉ ዋነኛ ነገሩ ልጁ ፈጽሞታል ፋኖች ደግሞ የኛ ወገን አይደለም የራሳቸው ወገን ነው የሚል እያለ ማስተባበያ በሰፊው እያጧጧፉት ይገኛሉ። ልጁ በተለይ የምኒልክ እዝ አባልም በተለይ የብርጌድም አመራርም አላፊነትም የነበረው ነው። ይሄ የታወቀ ጉዳይ ነው። በተለይ በምኒልክ እዝ የነበረ በአባልነትም በመሪነትም ሲሰራ የነበረ አበበ ፈንታውን እንደውም የግሉም አጃቢ ይዞ እንደገባ ሲመራ እንደነበር ይታወቃል። ይህ ሰው ነው በግፍ እንደዚያ የጨካኝነት የተሞላበት ስራ የሰራ ስለዚህ የፋኖ ድርጊት አይደለም ብላችሁ ማስታበያ መስጠታችሁን አቁሙ አቁሙ ሸኔ ወለጋ ላይ ያደረገው ድርጊት ይኸው ዛሬ ደግሞ በፋኖ የተደገመ ጉዳይ ነው እጅግ የሚያሳፍር የሚያሳዝን ጉዳይ ነው መንግስት ተገቢውን ቅጣት እንዲሰጥ ህጋዊ ቅጣት እንዲሰጥ እንጠይቃለን ምክንያቱም ምክንያቱም ይልሽ በይቅርታ ይገባ የብልጽግና ተላላኪ ነው እያላችሁ ነበር። በይቅርታ ይግባ አይግባ እንደዚህ አይነት አስጸያፊ ድርጊት ደግሞ በህገ መንግስቱ መሰረት ተገቢ ጥቃቅጣት ማግኘት እንዳለበት እኛ እናምናለን። በየትኛው አቅጣጫ ቢሆን መንግስት በይቅርታ የሚቀበላቸው እኮ መልካም ስራ ሰርተው ስለገቡ አይደለም ለነገ መልካም እድል እንዲፈጠር ለሀገሪቱ መረጋጋትና ሰላም መስፈን አይነተኛ ሚና ይጫወታን ብሎ ስለሚያምን ብቻ ነው እንጂ የቆዩበት ስራ ልማት እንዳልሆነ መንግስት ጠንቅቆ ያውቃል። በይቅርታ ሁሉን እንለፈው ሀገራችን ወደ ሰላሟ ትመለስ በማለት እንጂ ያወደሙትን መሰረተ ልማት፣ የሰው ህይወት የበሉትን ያ ተረስቶ አይደለም። ሰላም ስለሚቀድምና ለሀገሪቱ ለነገ ጣፈንታ ሰላም መረጋጋት ዋነኛ ሚና ስለሚጫወት በይቅርታ ታጥቆጫ ከየገቡት መንግስት እየተቀበለ የሚገኝበት በዚህ ብቻ ነው እና ለዚህ ልጅ ሽፋን እየሰጣችሁ የምትገኙ ፋኖች እባካችሁ እባካችሁ ሰከን በሉ። ይሄ በእውኑ መሬት የወረደው እውነታ ማን ሊቀበልስ ይችላል ማንስ ሊያምን ይችላል ተቀብሎ የገባ የብልጽጋን ተላላኪ ነበረ ይሄ ልጅ እኮ የምንሊክ እዝ ብርጌድ ውስጥ በፋኖች ስር ሲሰራ የነበረ በአመራርነት ሲሰራ የነበረ የቆየ ልጅ ነው በፈንታው የሚባል እንዴት ይህን ነገር ልትሸፍኑ ትችላላችሁ ዛትሚስ ይህ ማለት ለምሳሌ ነጸዳሉ የመንግስት የሰላም ጥሪ ተቀብሎ ገብተዋል አሁን ጸዳሎ የቆየበት ጥሩ ትግል ቆይቷል ማለት አይቻልም። ነገር ግን መንግስት በይቅርታ ስለተቀበለው ነው። ይህች ለምሳሌ ቢገባና የሰራው ስራ ትክክል ነው ወይ? በይቅርታ አሁን ለምሳሌ መንግስት ይቅርታ ብሎ ገባ። ነገር ግን ተገቢው ቅጣት ግን ማግኘት አለበት። እንደዚህ አይነት ሰብአዊነትን የወጣ ድርጊት ነው። ስለዚህ እነዚህ የሚያመለክቱት ስራዎች፣ እነዚህ ውጤቶች የሚያመለክቱት የፋኖ አሁን ያለበት ቁመና ምን አይነት የሚያስጠላ እንደሆነ ነው። ምን አይነት የወረደ ነው። እጅግ ያሳዝናን፣ ያሳፍራን፣ ኢትዮጵያዊነታችን መሆናችንም ያጠራጠራን። በጣም በጣም ብዙዎች ይህን ቪዲዮ እንዲያዩት አልመክርም። እንደዚህ ነገሮችን በጣም ኢትዮጵያዊነታችን መሆናችን በአጭሩ ጥያቄ ውስጥ ይከታል። ለሀገራችን ውድ ኢትዮጵያውያን የሚጠቅመው ሰላም ነው። ስለዚህ ታጥቃችሁ ያላቸው ወንድሞች መሸፋፈኛ ከመስጠት ይልቅ የሚጠቅመን ለሀገራችን ሰላማዊ መንገድ እንከተል። እንደዚህ አይነት የወረደ ሽፋን ከመስጠት እንቆጠብ። ሌላኛው ጉዳይ በደንበጫ ታጥቆ ሲንቀሳቀስ የነበረ የመንግስትን ሰላም ጥሪ ተቀብለው ገብተዋል። በተለይ መለሰ ይርጋ ተብሎ የሚታወቅ በደንበጫ አካባቢ ታጥቆ ሲንቀሳቀስ መንግስት ያቀለፈት እስከ ነሙት ጥቁ ተቀብሎ ገብቷል። እናመሰግናለን። በደቡብ ጎንደር ዞን ጣቁሳ ተብሎ በሚታወቅ ወረዳ ላይም በርካታ ታ ነፍሰ ወከፍ ገቢዎች ተደርገዋል። ተሽከርካሪም ሳይቀር ማለት ነው። ከዚህ ጋር አያይዘን ከምናነሳበት በዛሩ ከተመለከት ነው። ስለዚህ ስላበበ ፈንታውን ማለት ነው። ተሽከርካሪዎችና የሰው ህይወት አብሮ የሚሄድ ጉዳይ ነው። አምቡላንሶችና የሰው ህይወት አብሮ የሚሄድ ጉዳይ ነው። በርካቶች ማህበረሰባችን ነዋሪዎች የገጠረ ሰብ ማህበረሰብ እንደመሆኑ መጠን ለዚህ ደግሞ በተለይ ለመምተኛና ለነፍሰ ጥሮች ትልቁ ሚና ከሚጫወተው አምቡላንስ ነው። አብሶም ደግሞ በገጠር ማህበረሰብ ይህን ነው፣ እናንተ ወደ ግላችሁ እየወሰዳችሁ እየዘረፋችሁ የሚገኘው ያ ማለት ሰው እየገደላችሁ መሆኑ በአጭሩ የሚያመላክት ነው። አምቡላንስ የለም ማለት ነፍሰ ጥሮች የሚፈልጉትን አገልግሎት አያገኙም። አያገኙም ማለት ህይወታቸው አጭር ይቀራ ማለት ነው። ለዚህ ድርጊት እንግዲህ ተደራራቢ ጥፋት እየሰራ የሚገኝ ፋኖ ነው። ፋኖ ፋኖ ለአማራ ሉና እታገላለሁ የምትለው ነገር ግን መልሰ እየቀበር የምትገኝ ይብቃ፣ ወደ ሰላም ተመለስ። ይብቃችሁ፣ በተለይ አመራርነን የምትሉ ይብቃችሁ። ከዘረፋችሁት የዘረፋችሁት ይብቃችሁም። መንግስት ካሳ አልጠይቃችሁም፣ የዘረፋችሁትን አምጡ አላላችሁም። ለነገ ጣፈንታ ሰላም መረጋገጥ ዋነኛ እንዲሆን ወደ ሰላም ትመጡ። ይሄን ብቻ ምርጫ ስላደረገ ነው። አራት ኪሎ አራት ኪሎ፣ ይሄ በዘፈንና በሽለላ የሚመጣ አራት ኪሎ የለም። በቃ እንቅጩን እንነግርሃለን። በዘፈና በሽለላ ጫካ ላይ በምታ በምታደርገው አራት ኪሎ የምትገባበት አንድም የለም። በሰለጠነ መንገድ እና በሰለጠነ በንግግር በድርድር በሰላማዊ ጥያቄዎችን መፍታት ይቻላል። ከዛ ውጭ ግን ሰላሳ ጊዜ ብትንፈራገጥ የምታመጣው ለውጥ አይኖርም። ለዚህ ደግሞ መንግስት ተደጋጋሚ ብዙ አማራጭ ሰጧን። ሰላም ለሀገራችን ያድርግ። ጽንፈኝነት ይውደም። ኢትዮጵያ ለዘላለም ትኖር ተለምልም። ዘረኛና ብሔርተኞች እናንተ ወደ ሰላም ተመለሱ እንጂ አይንህን በጨው ቀብተህ እኔ አላደረግኩም ወይም ደግሞ የፋኖ ድርጅት አላደረገም የሚለው ማስተባበያ ተውት። አቁሙ አቁሙ። አይጠቅምም። ይሄ አይነት ድርጊት አይጠቅምም። እንደዚህ አይነት መሸፋፈኛ መስጠት አይጠቅምም። ከበቂ በላይ ማስረጃዎች እኮ አሉ። ከዚህ በላይ ከዚህ በላይ ሌላ ማስረጃዎች መስጠት ይቻላል። ናፍጣ የጫነ መኪና ቦቴዎችን በግፍ በጤት ደብድባችሁ ደቡብ ጎንደር ዞና ላይ እንደቀረና ሰው ስም ሰልጥ ጫን ተሽከርካሪዎች ተቃጥሎ እንደቀሩ አናሳውስም። ይህ ሀብት የማን ነው? የብልጽግና ነው? የማን ነው? የሀገር ሀብት አይደለም ወይ? እንዴ አረው ጎበዝ፣ አንዳንዴ ሰከን እንበል። አምቡላንሶች ተቃጥሎ የቀሩበትን አናሳውስም። ከመጠቀም ያለፈ የማን ነው? የክልል እኮ ነው፣ የክልሉ ንብረት እያወደመ ኮ ነው። ስለዚህ ይህን ድርጊት ደግሞ ሌላ ድርጊት ሲፈጽመ አይደለም ማለት ይህ ማስተባበያ ምክንያት የሆነ ነው ወይ መንግስት ሆይ ሁሉ እያየ በሰላማዊ መንገድ ጥያቄዎችን ለመመለስና ለመፍታት እንዲመች ቅድሚያ ለሰላም ስለሰጠ ታጥቃችሁ ያላችሁ ወንድሞች በተለያየ ቀጠና ነው የፋኑ የሸኒ ህዋት ሁሉ ወደ ሰላም ፊታቸው እንዲያዞር ክፍት ያደረገ ለነገ ጣፈንታ የተሻለች ሀገር ለመፍጠር ሰላም ስለሚያስፈልግ ብቻ ነው እንጂ የሰራችው ስራ እኮ በህግ የማያስጠይቅ ሆኖ አይደለም። ለዛ ነው የምትሰጡት ማስተባበያ ሁሉ እቺ እንዳልሆነች ማን ያምናል? ሁሉ እኮ ፀሐይ ሞቀው ሀገር ያውቁ ፀሐይ ሞቀው የሚባል አለ። በአደባባይ የታየ ጉዳይ ነው። መኪኖች በመንገድ ላይ ወጣው እንደቀሩ ተቃጥሎ እንደቀሩ የሀገር ሀብት ሰው ወድሞ እንደቀረ ኮ የሚታይ ጉዳይ ነው። ስለዚህ ሰከን በሉ ውድ የቻና ቤተሰቦች፣ መልካም ቀን እንዲሆንላችሁ ከወዲሁ ይመኛለሁ።